ግፊት ተነስቶ ክልተው እንዳለ ለማክያ ቤት እኮ ቸኮልሽ፣ እኮ ቀስ ብሎ ይደርስ ነበር። የእኛ ቤት ነው እንደነገርኩህ፣ ፋዘር ቀለል ያለ ሰው ነው እና አሁን ገብተህ ስለ ሽምግልና ታወሩና፣ ቀን ቁርጣችሁ ትወጣለህ። ቀን እኮ ቤት ገብቼ ሽምግልና

በጣም አሪፍ አንተ ምን ቪዲዮ እየሰራህ አማቹ አይደል አረበና ሌላ ሰፈር

አይ ሰላም ሰላም ነው። ሰላም ነው። ምን ባለቤቴ ነች ቤት የአንድ ልጅ እናት ቅርብ ጊዜ የወለደችው እና በወሊድ ምክንያት ወገሟን ትንሽ። ይኸውልሽ፣ ባለፈው አልኩሽም ልብስ አጣቢያ እመጣለሁ አላልኩ ቃል አልገባውም። እናቴ በሳምንት ሶስት ቀን ሰኞ፣ ሮብ፣ አርብ ብዬሽ መጣሽ፣ ትታጥቢያለሽ ሂሳብ

ስሚ፣ ሳልነግርሽ ባለፈው እኮ አሸነፍኩኝ። ምድሪ አሸነፍኩኝ። አይደለም ዊምቦል ላይ ገባውና ቤት ቢውልደር የሚባል አለ። እዛ ላይ አንድ ጨዋታ ቆረጥኩኝ። የተለያዩ ኮርና በጨዋታው የሚሰጥ ካርድ፣ የተለያዩ ግምቶች ገመትኩ፣ አሸነፍኩ። እሱ ብቻ አይደለም ቤት ፕላስ የሚባል አላቸው። ዊምቦል ላይ ቤት ቢውልደር አለ፣ ሌላ ደግሞ ቤት ፕላስ። ቤት ፕላስ ላይ ምንድነው ጨዋታ የተጫወተ ኦልሬዲ የቆረጥኩት ትኬት አለ አይደለ እዛ ያሳብ ሐሳብ በትቀይር ግምት ቤት ብላስ በዊምቦል ብቻ ነገር ምን ማለት

ግን ኢንተርኔቱን እስኪቀጥሉ ለዚህ ድረስ ኦንላይን ነው አመሰረው አዎ ደብል ዳታ ተጠቀም ነው አዎ ሳፋሪኮም አዲሱን የደብል ዳታ ፓኬጅ እንድትጠቀሙ ጋብዟቸዋል በቀን ከ15 ብር እስከ 30 ብር ዳታ ማግኘት የምትችሉ ሲሆን እንዲሁም በሳምንት ከቤታችሁ ሆናችሁ የተለያየ ኦንላይን ቢዝነስ ለምትሰሩ የመቶ ብር ፓኬጅ አዘጋጅቶላችኋል በኢምፔሳ በመግባት በርከት ያለ ዳታ በመግዛት ገንዘባችሁን በመቆጠብ ላይፋችን ያቅሉ ይላችኋል ሳፋሪኮ። ከስሙ እንደምትረዳው በዳታ ላይ ዳታ እንደመጨመር ማለት ነው። ሳፋሪኮም ጥሎን እየሄደ ነው፣ እኛን ኋላ ቀር ላያስብር፣ ጥሎን እየሄደ ነው። ከነሱ እኩል ካልሄድክ መሰደብ ነው የሚሆነው

እንትኑ አወቀው አደባባይ ከነሱ ቤት ወርድ ብለ ያለው አደባባይ አስፋልት ይሰራል የተባለበት። አዎ፣ አስፋልት ሊወጣ አስፋልት ሊወጣ አደባባዩ ነው የተባረገው። ጥሩ ነው። እሺ፣ አደባባዩን ወስጄ ሳሎናቸው መሀል ቁጭ ጎዳና እነሱን ሰማ በል እንግዲህ፣ በል እንግዲህ የማፍረዝ ነው የምን አይደለም ነው። እሺ እሺ እንዳልኩሽ ነው። አየሩም ከብዷል ምናምን። አዎ አባቴ፣ ወይ አለን አለን። እባክሽ ሰላም ነው አለን። ምን ይጠፋሉ ደግሞ ስፈልግሽ፣ በእናትሽ በባለፉ በባለፈው ጉዳይ ትትማ ችግር የለው። አራኔ ደስማ ምንም አያሳሰብም። ምን ምን ግራ ገባኝ እኮ፣ ማለት የሆነ ትወደኛለች፣ ትጠለኛው የሆነ ብቻ የተደበላለቀ ስሜት ነው የሚሰማኝ። ምን ተፈጥሮ ነው ብራቱ? ምን አሁን ባለፈው ድንገት ቆየን ካገኘት ምናምን፣ የታውቂያለሽ ስራ ምናምን ውጣ ውረዱ ምናምን ድንገት ስታጥብ ምናምን ማጅራቴ ሾፈችው ማለት ላብ ምናምን ጭቅቅት ጠቁራለች ትንሽ ማጅራቴ ፈልግ ግ አለም ስራ ውጣ ወረድ እና ልክ ልታጥበው ምናምን ስጣዊ ቶ የኔ ውድ በጣም ነው የሚያምርብ። ማለት እኔ ጭቅቅት አንተ በጣም ያምራል፣ ጭቅቅታም ስትሆን ነው የምወደው። አሁን እኔ ምንድን ነው ማለት ምንድን ነው በጣም ነው የምትወደው? የምር በእውነት አቡ ጭስ አንቺ በጣም ነው ትቀልዳለህ። ከዚህ በላይ ምን ትፈልጋለህ? ባለፈው እንዲህ ወክ እያደረግን ምናምን ነገር በቁምጣ ሆኜ በሲሊፐር ያው ውጣ ውርድ፣ ውጣ ውርድ ተረከዜ ስንጥቅ ነገር አለች። ደህና የሲኖ ረዳት ማለት ደህና ይሄ የሚመራ ረዳት አንድ ሲኖ ያስገባል ና

የቱ ጋር እና በእናንተ ቤት እንዲወረድ ብሎ ማለት ነው። ሳምሪ ሳምሪ ግን ስታስብ የሆነ በዛባት አይመስልም። አንቺ ምናም የሆነ ውድ በጣም ነው አ

የለሽም ባለፈውም ስደውል ስልክ ዘጋሽብኝ። ለአራዳል ከቀበሩ እኮ ነው እንጂ ይምረን። በጣም ነው የምትበዛብኝ። ማለት የሌለ ተዋብ ላይ ላይ አይ አንቺ ነገራችሁ በጣም ነው የምበዛባችሁ። አረ ብራዘር አንተ ትበዛለህ።